በስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ በተለይም በህዝብ ተወካዮች ምክር ቤት አባላት በኩል ተጨማሪ ማብራሪያ እንዲሰጥባቸው ከተጠየቁ ጉዳዮች መካከል የተሟላ የማክሮ ኢኮኖሚ ማሻሻያን የተመለከቱ ጉዳዮች ይጠቀሳሉ። እንደ አጠቃላይ የማክሮ ኢኮኖሚ ማሻሻያ ሂደዱና የመጪው ጊዜ ተስፋ ላይ ተጨማሪ ማብራሪያ ቢሰጥ በጉዳዩ ላይ ምላሽና ማብራሪያ የሰጡት የኢፌዴሪ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ በሀገር አቀፍ ደረጃ የተካሄደው የተሟላ የማክሮ ኢኮኖሚ ማሻሻያ ገቢን በማሳደግና ኤክስፖርትን በማሻሻል ከፍተኛ ውጤት ማስገኘቱን ገልጸዋል። አንዱ የማክሮ ኢኮኖሚ ስብራት ገቢ ነበር። ገቢን ለማሻሻል ዘመናዊ ቴክኖሎጂ፣ ራሱን የቻለ ሪፎርም በፕራይም ሚኒስትር ኦፊስ የሚመራ የስቲሪንግ ኮሚቴ ተቋቁሞ ሰፋፊ ስራዎች ተሰርተዋል። አመርቂ ባይባልም ከፍተኛ ለውጥ መጥቷል። የኢትዮጵያ መንግስት ገቢ ተሻሽሏል። በለውጡ ጊዜ 170 ቢሊዮን ብር ነበር የመንግስት ገቢ። በዚህ አመት አንድ ትሪሊዮን ብር ይጠበቃል። ስለዚህ ለውጥ አለ ማለት ነው። ሪፎርም ሳንጀምር 2016 አመቱን ሙሉ ኤክስፖርት ያደረግነውን አማውንት በዚህ አመት በአራት ወር ብቻ ኤክስፖርት አድርገናል።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 ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ በማብራሪያቸው ባለፉት የለውጥ አመታት ከብድር ጋር የተያያዙ ተጨማሪ ጉዳዮችን ለማስተካከል የተወሰዱ እርምጃዎች ውጤታማ እንደነበሩ በመጠቆም በእነዚህ የለውጥ አመታት ሀገራዊ መጠባበቂያም ከአስር እጥፍ በላይ ማሳደግ ተችሏል ብለዋል። መንግስት ባለፉት ሰባት ፕላስ አመታት አንድ ዶላር በኮመርሻል ሎን አልተበደርንም። ሪዘርቭ ታስታውሱ ከሆነ ከለውጡ በፊት በጣም እያሽቆለቆለ ነበር። ከሪፎርም በኋላ የኢትዮጵያ ሪዘርቭ ከአስር እጥፍ በላይ አድጓል። የኢትዮጵያ ሪዘርቭ ከአስር እጥፍ በላይ ያደገው የተሳካ ሪፎርም መምራት በመቻላችን ነው። የተሟላ የማክሮ ኢኮኖሚ ማሻሻያው ኢትዮጵያ በተሻለ ሁኔታ እድገት ካስመዘገቡ ጥቂት የዓለም ሀገራት ተርታ እንድትገኝ ያስቻልና የኢትዮጵያን የኢኮኖሚ ስብራቶች የጠገነ መሆኑን ጠቅላይ ሚኒስትሩ ገልጸዋል። አጠቃላይ ግሮዝ በተለይ የባለፈው ዓመትና የዚህ ዓመት በጣም ትልቅ የሚባልና በዓለም ላይ በዓለም ላይ በጣት የሚቆጠሩ አራት አምስት አገራት ያደጉበት የእድገት ደረጃ ነው ኢትዮጵያ ያደገችው ዘንድሮም የምታድገው። በሁሉም መስፈርት ሲታይ የኢትዮጵያ የኢኮኖሚ ሪፎርም ስብራቶች የጠገነበት ፍጥነትና ያስገኘው ውጤት አስደማሚ ተብሎ ሊወሰድ ይችላል። በማንም አይን መመዘኛ ቢሆን የሆምግሮን ሪፎርም አጀንዳ ብዝሃ ዘርፍና ብዝሃ ተዋናይ ሆኖ መምራት አለበት፣ የሚለው ፖሊሲ ትክክለኛ ሐሳብ መሆኑን በተግባር በውጤት ያረጋገጥንበትና ይህንን ማጠናከረን የምንቀጥል መሆኑን ለመግለጽ እወዳለሁ።